አሰላም አለይኩም ራሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ አገሬ ልጆች በያላችሁበት የአላህ ረሕመት ዝናት አይለያችሁ። እህቴ ፋፍዬ ሀበብቲ አላህ ያሸረሽ። አልሐምዱልላህ ሮመዳን እንድደርስ ዱዓ አድርጉልኝ፣ ሮመዳን ጾም እንዲጾም ዱዓ አድርጉልኝ ብላ ነበረ እህት ዓለሚ ያው ታቃላችሁ ፋፊን አላህ ይጣብቀንና ሱብሃንአላህ የጉሮሮ ካንሰር በሽታ ስለያዘ ያዘ ሀገር የገባችው እና ህክምና እያደረገች ነው እኔ በጣም ደስ ያለኝ ነገር ቢኖር አልহামዱሊላ ድምጽ ሊዘጋኝ ይችላል ድምፄ ላይ ይሰማ ይችላል ጉሮሮ እንግዲህ ታቃላችሁ ሁላችንም አላህ ይጠብቀን ጉሮሮ መዘጋት ማለት ጉሮሮ ላይ ህመም ደግሞ በዚህ በሽታ ማለት ነው። ስብሓን አላህ አላህ ይጠብቀን። አላህ ያሽራት እህታችንን እና መናገር ምን አልችል ብላ ነበር ስትገባ ህክምናውን ተጀመርኩኝ። ያው ጨረር በጨረር የምትታከመው ያው ታውቃላችሁ እንግዲህ። ባንትን የያዛት የዚህን በሽታ በጣም ከባድ ነው፣ ከባድ በሽታ ነው። አልሐምዱሊላህ በስሱ ገዝተው አይደለም አላህ ነው ወዶ ፈቅዶ የሰጣትን። አላህ የሰጣትን ላያስችላት አልሰጣትም። አላህ ያሽራት እና ባለፈው ስትናገር ዱዐ አድርጉልኝ፣ አላህ ወዶ ፈቅዶ ይህችን ሮመዳንን እንዲጾም ዱዐ አድርጉልኝ ብላ ነበር። ወላህ የዛን ሰዓት እኔም እምባ እየረገፈ እንደው ለእሷ ብዬ ነይቼ ውዱ አድርጌ ዱዐ አድርጌላታለሁ። ሀቂቀትን እንደው ሮመዳንን በቃ ሞት አይቀርም ኢንሻአላህ ደግሞ ዲና ብላለች ትትገባ ማለት ነው ዱ አድርጉልኝ ስትል የዛ ሰዓትኝም والله ወዶ አርጊ እስኪ ለበኔ ተሆነ ብዬ ዱአ አድርጌ ነበር አልহামዱሊላህ ዛሬ ተሰማት ህክምናውን እያደረግኩ ነው ዶክተር አብይ እርሜውን ረጅም የሚያርገው ያው መንግስታችን አይደለም ግን በዛ አጋጣሚ ዶክተር አብይ እያላቸው ብዙዎቹ ስትሉት ነበር ዶክተር አብይ የሚባል ጅማ የጅማ የሚያክማለ በእንዲህ አይነት በሽታ ዶክተር ነው። አላህ ረጅም እድሜ ከጤና ጋር ይስጠው ማለት ነው እና እሱ ጋር አሁናም ስትናገር አይቻታለሁ። ሁላችሁም አይታችኋታል ማለት ነው እና ዛሬ በሚዲያ ላይ ብቅ ብላ አለሁኝ ሰውነቴ ቢቀንስም አለች የኔ እናት። ያው የምግብ ጉሮሯ ስለሆነ በጉሮሮች ላይ አንገትሽ ላይ ትቦ ይደረግልሻል ብለዋት ነበር። ያው እኔም ሰምቻለሁ ያንን ሲናገር ግን እሷ እስከ ዛሬ ትቦ አላስገባሁም አለች። በዚች ብርጭቆ አንዳንዴ ወተት ነው የምጠጣው በቀን አለች የእኔ እናት። እንግዲህ አስቡት፣ ያንን መቀደድ አልፈለገችም። ትቦ መረከብ ማለት ነው እና በዚች ጠጥታ ኪሎ የቀንሷል አለች። አብሽሬን የቆንጆ ሰውነት ባዳ ነው ብቻ አላህዬ ይህንን ቆጥሮልሽ፣ አላህ ይሽፊክ ያረብ ልዓለሚን። የረመዳን ነው ይሄ ወር፣ ረህመተኛው ወር ነው። አላህ ያሽርሽ አላህ ስብሓን ወተዓላ እርግፍ ያድርግልሽ። ለሱ ምንም የሚሳለው ነገር የለም። አላህ ያሽርሽ አላህ እርግፍ ያድርግልሽ። ለልጆችሽ ኑርላቸው። አንቺም ገና ልጅ ነች። አላህ ያሽርሽ ሐቢብቲ እንጃ። እንደውም የሰው ልጅ ሞት እኮ ድንገት ይመጣል። ሁላችንም ለሞት ነው የተፈለግ ነው ኩሉ ነፍሲ ዳኢቀትል ሞት ብሏል። አላህና የሰው ልጅ ሞት ቀማች ናት። ማንም በዚች ምድር ላይ አይኖርም፣ ጊዜያችን ሲደርስ ነው እንጂ። ግን እንደ አይነት በሽታ ደግሞ ያው ዶክተር ሲነግሯችሁ ያው ድንገት የምንሄደው አለ። ምንም ተኝተን ማንነሳ። ለምን ሁሉም ሰለሞት ነው የተፈጠረው። ምንም በቃ ይችን አዱንያ ሰበሰብ ነው ብሩንም፣ ወርቁንም፣ ቤቱንም፣ መኪናውንም፣ ልብሱንም፣ ሁሉንም አከማችተን ይዘን ከሞት ማን ይቀራል? ማንም፣ አሊሙም ጃሂሉም፣ ሁሉም ይሞታል ማለት ነው። ይሄ አዱንያዊ ኑሮ በሰልፍ ነው የምንኖረው? ሰልፍ ላይ ነው ያለ ነው በቃ ተራችን እየጠበቀን ነው። ግን ያቺ ሞታችንን አናቅም ቀጠሮ። ግን አንዳንድ ዶክተሮች ያው ያውቃሉ የአዱንያዊ ትምህርት ስለሆነ በዚህ ቀን ይሄን ያህል ይሄን ያህል ቀን። ትኖራላቸው ተዝ ተዝ ቀር ብሎ የሚነግሯቸው አሉ ያንን ሲነገር ብዙ ጭንቀትና መከራ አለ እና ይቺ ፋፍዬ እንዶ አላህ ብሎልኝ ሮመዳን እንዲጾም በተቅ በተቅዋ በቃ በጣም ዱአ እንዳደርግ ያለፈውንም ወንጀሌን ሁሉ በቃ ዱአ አድርጌ ሮመዳን እንዲጾም ብላ ትትል ነበር። መጀመሪያ ስትገባ ማለት ነው እና አልሀምዱሊላህ ዛሬ ይሄንን ይህንን ቪዲዮ ትተሰራ ፌስቡክ ላይ አገኝቻት፣ በጣም ደስ ያለኝ አብሽሬ። ሰውነት ባዳ ነው ሰውነት ሽር ግፍ ቢል እንኳን እኛ ስንቱ ምግብ በልተን ነው። ይችን ወተት ጉሮሮዋ ምንም ነገር ስለሆነ በዛች ቀስ ብላ ነው ወተት የምታፈሰው። ውሀና በዚች ብርጭቆ ውሃና ወተት ነው የምጠጣዋለች። በቃ እችን አንዲት ብርጭቆ ውሃ፣ አንዲት ብርጭቆ ወተት ከዛች ውስጥ ይኸው ስንት ወሬ ከተጀመረ ይሄ ሕክምናውን ወጨሩ መን ጨረሩን መጠቀም ተጀመርኩ ጀምሬ ምግብ ወስጄ አላውቅም። ለምን አያሱጠኝም አለች። ምግብ መውሰድ ተፈለግሽ ሰርጄ ተደርጎላት ትቦ የምግብ ምግብ እንድትወስድ በዚህ ነውራት ነበር። ዶክተሩም በጉሮሮሽ አካባቢ ትቦ ይተከልልሻል ጎማ። እሷ ግን ያንን ማድረግ አልፈልግም እታገሳለሁኝ ብላ እየገፋቸው ነው ያለችው በትግስት እንሻ አላህ ድነሽ በእዝኒላህ በአላህ ፍቃድ በአላህ ራህመት ተስፋ አትቁረጅ። የአላህ ራህመት ሰፊ ነው። የወደደውን ይፈትናል። አላህዬ ፈተናውን ቀላል አድርጎልሽ እንሻ አላህ። ነገ የፈለግሽውን ምግብ አላህ የረዘቀሽን በአዱኒያ ላይ አላህ ሐላል አርጎ የሰጠሽን ምግብ የምትመገብበትን ቀን ቅርብ ያደርግልሽ። አለህት ለሜ አላ ያሽርሽ አላህ ያሸርሽ የኔ እናት፣ ህመሙ ከባድ ነው። የሰው ልጅ የተመጣጠነ ምግብን በልቶ ህመምን ማስታመም ትልቅ ነገር ነው። ግን ያው ፈሳሽ ነገር ይች ብቻ ወተት አልሐምዱሊላህ፣ ይኖራል በወተት እና በውሃም ይኖራል እና ሽሬ፣ የኔ ውድ እህት አላህ ያሸረሽ። ሁላችሁም ዶ አድርጉላት። እስኪ ሙስሊም ክርስቲያን ዶ አድርጉላት፣ ጸሎት አድርጉላት። የማንኛችን ዱዓ ሙስተጃብ እንደምትሆን አናቅም። እሷም እንደኛው ከርታታ በሰው ሀገር ልጆችን አሳድጋለሁ ቤቴን አሻሽላለሁ ብላ ደፋ ቀና ስትል በስደት ላይ ያው ሶሻል ሚዲያ ብዙም ነገር ያስተዋውቃል እና አያት ነበር። እሷንም እንደኛው ስደተኛ ናት። ነገ ልጆችን በናፍቆት እየተቃጠለች እችን አርጊያት ይችን ይችን አርጊያት፣ ያልታሰበ ነገር ደግሞ ሲመጣ ምን ይደረጋል? ከሱ ውጭ አልሐምዱሊላ ማለት ነው። ወላሂ እኔ የሆነ ነገር ታስብ በቃ ይፈልገውን በቃ በቃ ይሆነ ነገር ብናደርግ ከሀሊቁ መቼ እናመልጣለን? የሚመለጥ ነገር አለው? ወላሂ ሀቀኛ ሆን የሚጠቅመን ለራሳችን ነው። መጥፎ ሆን የምንጎደው ለራሳችን ነው። ከአላህ ምንም ነገር የሚቀንሰው የሚጨምረው ነገር የለለት። ካይረ ስራ ሰራን ለራሳችን ነጃ ነው የምንወጣው፣ መጥፎ ስራ ሰራን ለራሳችን ሂሳብ ነው የምንወራረደው እና አላህ ተከይሩ ስራዎች አላህ ያድርገን ከህይወት ከሚሰሩት ያድርገን። ወንጀላችንን ደግሞ እሱ በራህመቱ በእዝነቱ ይማረን። ከሱ ውጭ ከተውበት ተውበተል ነሱሃ አርገን ወደ አላህ በጸጸት በዱዓ በቃ ምንም አማራጭ የለም። ምንም ምን አለብኝ ብሎ ያንዴ ሰው የሚያደርገው ነገር ምንም። ይችን አዱንያ ከሰው ልንደበቅ እንችላለን፣ ሰው ላይ ያገኘን ገንዘብ ሊኖረን ይችላል። ግን ከሀሊቁ ምንም ነገር የሚሰወር ነገር የለምና ፋፈዬ ከሱ አይሰወርሽም። አላህ ያሽርሽ ልጆችሽን የምታሳድጊ የምትድሪያቸው በቃ ረጅም እርሜ ሰቶች ማንም የሚወድ የለም ሞት ሲባል በቃ ሁሉም ሞትን ይፈራል። ሞት ግን ብንፈራትም አባራ ትይዘናለች። ግን እንደ ሞት ማን እንፈራል። ሞትን ትንፈራ ደግሞ ከይር ስራ እየሰራን ላለፈው ህይወታችንን መጥፎ እኳ ስራ ብንሰራ ቶበት አድርገን ወደ አላህ ማረን አላህዋ ያ ረቢ አፉ በለን እያለን ዱአ እያደረግን ቀሪ ህይወታችንን የምንኖር አላህ ያድርገን። አገራችንን ሰላም ያድርግልን። ይህ ረህመተኛ ወር ነው እንግዲህ። የመጨረሻው አስረኛዋ ቀን ደግሞ ለይለቱል ቀድርን የሚወፍቀን ወንጀላችን የሚታበስበት የታመሙት ሁሉ አላህ የሚያሽራቸው አላህ ያድርገን። ወላሂ ፋፈዬ ሰማይና መሬት የዘረጋ ጌታ እሱ ያሽርሽ ልጆችሽንም ከነ ባለቤትሽ፣ ከነ ልጆችሽ ረጅም እድሜ ሰጥቶሽ ለተጨነቁ ህዝቦችሽ ደግሞ እንድስ ለሚወዱሽ ወዳጆችሽ ተሻለኝ አልሐምዱሊላህ ለዚሽ ቀን በቃሁኝ በእናንተ ዱዓ ብለሽ ምግብሽን እየበላሽ ደስ ብሎሽ የምናይሽ አድርገን። ግን አልሐምዱሊላህ እኔ በጣም ደስ ያለኝ ለምን ስትገባ እዛ ጊዜ ህክምና ስታደርግ ሊይዘኝ ይችላል፣ ድምጼ ላይ ወጣ ይችላል፣ መናገር ሁሉ ሊከለክለኝ ይችላል ስትል ነበር እና አልሐምዱሊላ እንደዚህም ድምጿ አመስማቱ ያው ሰውነትሽን ቢረግፍ አብሽሬ፣ ሰውነት ባዳ ነው። ከአሁን በኋላ ሰውነት ሊቀንስ ይችላል። ልመጣ አልችልም፣ እንደዚህ ተዚህ የባሰ ተሆንኩኝ ተዚህ ተዚህ የባሰ ተሆንኩ እንድታውኝ አልፈልግም ማለች አብሽሬ፣ አብሽሬ ኔናት አልሐምዱሊላ እኛ የሰው ልጅ ስንት አይነት ምግብ እየተመጣጠነ እንደ አትክልት ኩዳር ነገር እንደዚ ብዙ ነገር እየተመገበ እንደው እኳን አንቺ እችን ወተት ጠጥተሽውና ውሃ አልሐምዱሊላ። ይህም ንዓማ ነው፣ ይህም ንዓማ ነው፣ ትልቅ ንዓማ ነው። እና አላህዬ በረህመቱ በጥበቡ በእዝነቱ ቅዋውን አቅሙን ይስጥሽ፣ ሰውነትሽ እንዲፋፋ በቃ ቁስሉንም ክስም ያደርግልሽ፣ እርግፍ ያደርግልሽ። አላህ ያሽርሽ፣ አላህ ያሽርሽ፣ አላህ ይድረስልሽ ተሽሮሽ ልጆችሽን አሳድገሽ ይሄ ልጆችሽን የምትታቀፍ ያድርግሽ። ሞት ለማንም አይቀርም እንዳልኳችሁ፣ ሁላችንም ሟች ነን። በዚህ ምድር ላይ የሚቆይ ሰው የለም የለምና፣ አላህ ሁላችንን በያለንበት አለም ላይ ሰላማችን ብዝት ተርፍ ይበልልን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሀገራችንን የተቸገሩትን ሰዎች ሁሉ። በነገራችን ላይ በየቤቱ ስንት ጉዳ አለ። ያው ሚዲያ ላይ የሚወጡትን ብቻ ነው የምናየውና ሀገራችንን ሰላም ያደርግልን። የተቸገሩትን የተጎዱትን ሁሉ አላህ በረህመቱ በዝነቱ ሱ ይጎበኛቸው ይያቸው። አገራችንን ሰላም ያደርግልን ከዘረኝነት ከብሔርተኝነት አላቁን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ውድ ሀገሬ ልጆች እያላችሁበት ሙስሊም፣ ክርስቲያን ወገኖቼ ሰላማችሁ ብዙት ይበል። ያሰባችሁትን ሁሉ ያሳካላችሁ። አፍያ ጤናችሁን ይስጣችሁ። ከምንም በላይ ከምንም በላይ ከምንሰበስበው ብር በላይ ጤና ነው፣ ጤና ነው የሚያስፈልገን ከምንም በላይ ወላሂ። ጤና ስትሆኑ ብዙ ነገር ትመኛላችሁ። ቤት በኖረኝ፣ መኪና በኖረኝ፣ ጥሩ ጥሩ ልብስ በኖረኝ፣ ጥሩ ምግብ በተመገብኩ ትላላችሁ። ጥሩ ጤና ስንሆን ማለት ነው። ግን የሆነ ህመም ሲመጣ አላህ እያፈያ ስጠን ነው የምንለው። ወላሂ ከምንም በላይ ደግሞ ጤናችሁ ነው የምትመኙት። ሁሉም ቀርቶብኝ አፈያ በሰጠኝ። ጤና ካለ ድንጋይ ላይ ብንተኛ እኮ ይመቸናል። ለምን ጤናማ እንቅልፍ ይይዘናል። የአማረ ፍራሽ ላይ ተኝተን ጤና ከሌለን ለሊቱ ይረዝማል። ቀኑ አይመሽም፣ ለሊቱ አይነጋም፣ ይረዝማል። ለምን ሩህያችን በጣም ትሰቃያለች፣ ነፍስያችን ማለት ነው በመሞን ምክንያት እና በዚች ምድር ላይ ስትኖሩ ረጅም አመት ከጤና ጋር ያኖረን፣ ከመጥፎ ነገር ሁሉ ይሰውረን፣ ይሰውራችሁ። እህት ወንድሞቼ ላይክ ሸር አድርጉ። ይችን እህታችንን ዱአ አድርጉላት፣ አስታውሳት። በዚህ በረህመተኛ ወር ሁላችሁም ዱአ አድርጉላት። ነገ እኛ ላይ ምን እንደሚደርስ አናውቅም። እሷም የጠለበችው ዱአ ነው። ዱአም ትጠልባለች፣ እርዳታ ትጠይቃለች አንድ ነገር ሲመጣ ስብሀና አላህ ከባድ ነው፣ ሕክምና ላይ መሆን እና እስኪ እስኪዶ አድርጎላት አላህ ስብሀነ ወ ተዓላ ራህመቱን ተከፈተላት እንዲ ሰው እንዲወዳት እንዲረዳት ያደርጋል። ና አላህ የሚቸግረው ነገር የለም። አላህዬ አሽሯት በሰላም በደስታ ከልጆቿ ጋር ከቤተሰቦቿ ጋር ሕይወቷን ቀሪ ሕይወቷን የምትኖር አላህ ያደርጋል። አላህ ያሳካልሽ፣ ባዳውን ሁሉ ዘመድ ያርግልሽ፣ ሀብታሙን ሁሉ ያራራልሽ እሱ ያጠመመውን ማንም አያቀናውም፣ እሱ ያቀናውን ማንም አያጠመውም እና አላህ ረህመቱን ሁሉ ይክፈትልሽ፣ እርዝቁን ይረዝቅሽ፣ ሁሉን ነገር ከየትም ከየትም ብሎ አላህ ያሳካልሽ። ይሄት አለሜ ከመጥፎ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን። በዱአችሁ አስታውስኝ፣ ለእኔም ሉአ አድርጎልኝ። ወላሂ ሁላችንም ዱአ እንፈልጋለን። ሁላችሁም በየዓለሙ ላይ ያላችሁ ወገኖችን ያላህ ረህመት እዝነት ወይላችሁ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን እላለሁኝ እና ዱዓ አድርጉላት። በዚህ የተረፈ እንግዲህ እሷም በአካል መጥታ ተሽሎኛል አልሐምዱሊላህ ዳንኩኝ ብላ የምናወራላህ ያድርገን። እህት ወንድሞችን በያለንበት ወንድር ላይ ላሰላም ያድርገን። ከብህር ከብህርተኝነት ተጭቅጭቅ ከንትርክ ላህ ሰላም ያድርገን። እውነት ሁሉም የራሱን ርዝቅ ነው የሚኖረውና የራሱ የተጻፈለት ነው የሚኖረው። አልተጻፈለት ውጭ ማንደምነው እንቃ አይለም። ለዚህ ለኮንትራት ኑሮ ሀገራችን የጋራ ነች። ሃይማኖታችን ሁላችንም እየግላችን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ